ሰላም ሰላም እንዴት ናችሁ? አንድ ስሙን የማላስታውሰው ሊቅ ምን አለ፣ ህግ የድሃ ማሰሪያ ሰንሰለት ነው ብሏል። አንብቢያሉ ከጊዜ በታች በፊት ህግ ትምህርት ቤቱን አስተማሪዎች ይጠቅሱታል፣ ይሄን ነገር ህግ የድሃ ማሰሪያ ሰንሰለት ነው። በካናዳ የሚገኝ አንድ ወንድማችንን ዶክተር አሌክስ የሚባል ብዙ ጊዜ ከሴት ልጁ ጋር አብሮ ሆኖ እንትን የሚሰራ ደስ የሚለኝ ቲክቶከር ነው። አጭር ኮንቴክት ነው የሚያቀርበው፣ ግን ቅን ፖዘቲቭ የሆነ አስተሳሰብ ያለው ሰሆኖ የእሱን ነገር ስከታተል የእህቶችን መታሰር አንስቶ በዛ ላይ ሂስ ይሰጣ። እዚህ እኔ ሀሳቡን ስለምጋራው እንደገና ተጨማሪ ነገር መናገር ፈለግኩኝ። ህግ የድሃ ማሰሪያ ሰንሰለት ነው ያልኩት ለምንድን ነው በእኛ ሀገር ህግ በብዛት እስር ቤት የሚታሰሩ ድሀ ነው? ከድሀ ይበልጥ ሀብታም ወንጀለኛ ነው። እንዴት አወቅ እንዳትሉኝ በጣም በወንጀል ስራ ላይ ነው የነበርኩት። ወንጀል በመመርመር ነው ዘመኔን ያሳለፍኩት። ፖሊስ ነኝ፣ የከተማ ሰው ነኝ። ስለዚህ እንዴት አወቅ እንዳትሉኝ ሀብታም የተባሉ ሰዎች እድሜ ልክ የሚያሳስር ብዙ ወንጀል አለባቸው፣ ግን ይድበሰበሳል፣ ይሸፋፈናል ፖሊስ ጋር ቢደርስ በምስክር ለምስክር ይከፈላል፣ አላየሁም ይላል። ፖሊስና ምስክር እንኳን ቢያርጉ አቃቤ ጋር ይዘጋል። ምስክሮች ዋሽተዋል፣ ጥምቅላ ጥላቻ ነበራቸው እንዲሆኗል ተብሎ አቃቤ ጉ ምን በገ ቢያሳልፎ ፖሊስ አቃቤ ግን አንተ ቢያሳልፎ ዳኛው መዝገቡን እያንከባለለ ዳኛ አልተሟላም እንደዚህ አልሆነም፣ ምስክሮች በዚህ ቀን አልቀረቡም፣ በመጨረሻ ይዘጋዋል። አይ ዳኛውም ይሄ መቀጣት አለበት ካለ የፖለቲካ ውሳኔ ይባልና ወይ በጠቅላይ ሚኒስትር ወይ በፍትህ ሚኒስትር ትእዛዝ ይዘጋል። ስለዚህ ሀብታም አይቀጣም፣ ነው ብላቸው። ሀብታም የተቀጣ ማስታወሶ፣ በጣም ሀብታም የሆኑ ሰዎች፣ አንድ ነጋሽ ከተማ የባራጣ ጉዳይ የታሰሩት በሁለተኛ ደረ፣ እሱም ደግሞ በጠቅላይ ሚኒስትር መለስ ትእዛዝ የታሰረው የሚባለው። ሌላው እነ ዙቤር የታሰረበት ጉዳይ ጓደኛውን ገለዋል በሚለው። ከዛ ውጭ የተወሰኑ ሀብታሞች ናቸው እስር ቤት የቆዩት። ሌላ ሀብታም ወይ በሱ ምትክ ሌላ ሰው ይታሰራል። እኔ ነኝ ያረኩት እሱ ሳያውቅ ነው ያረኩት ብሎ ራሱን እንደ ወንጀለኛ አድርጎ ይታሰራል ወይም ደግሞ ፖሊሶች አቃቢ ህጎች፣ ዳኞች ገንዘብ ተቀብለው ወይም ደግሞ ከፍተኛ ባለስልጣኖች ገንዘብ ወይም ደግሞ ውለታ ተቀብለው ሀብታሞችን ነፃ ያደርጓቸዋል። እና እዚህ ካያቸኋቸው እህቶቻችን ውስጥ አብዛኞቹ ዘጠና በመቶ ድሆች እንደሆኑ አትርሱ። ለምንድን ነው ድሃ የሚታሰረው? በሉኝ። ድሃ ይከሰሳል። ክስ ሲቀርብብ በእኛ ሀገር የመጀመሪያ ክስ ምናልባት በወንጀለኛ መቅጫ ስነ ስርዓት ቁጥር 28 መሰረት ፖሊስ ካለው ፣ አሁን ስልጣን አላውቅም እኔ በነበርኩበት ጊዜ ፖሊስ ስልጣን ነበረው፣ በዋስ የመልቀቅ ቀላል ጉዳዮች በዋስ ይለቃቸዋል፣ ፋይሉን ለፍርድ ቤት ይልኳል። ፍርድ ቤት ሲቀርቡ ግን ዋስ አምጡ ሲባሉ ወይ ገንዘብ ማስያዝ አለባቸው ወይ ደግሞ ዋስ የሚሆነው ሰውዬ የመንግስት ሰራተኛ መሆን አለበት፣ ወይ የታደሰ ንግድ ፍቃድ ያስፈልገዋል። እንደዚ አይነት ከባድ ስለሆነ ድሃ የሆነ ሰው በዚህ ዋስ የሚሆነው ሰው የለም። ከእንደ ገና ድሃ የሆነ ሰው ሳይሰርቅ ሰረቀ ተብሎ ሲታሰር እንኳን ዘመዶቹም የሚያውቁት ሰዎች ሁሉ ሰርቆ ይሆናል እንጂ አልሰረቀም ብሎ አይከራከሩለትም። ስለዚህ የእኛ ሀገር ሕግ ለድሃ ማነቂያ ገመድ ነው። እነዛ ህይወቶቻችን ምናልባት በሴተኛ አዳሪነት የሚተዳደሩ በጎዳና ላይ የሚተዳደሩ አንዳንዶች የሶቪት ሰራተኛ የሆኑ ሰዎች የቤታቸው ያሰሯቸው ያሰሯቸውና ደሞዛቸውን እንሰጣቸዋለን እንሰጣቸዋለን፣ ሰባት ወር፣ ስድስት ወር ይጠራቀምልሽ እኔ ጋ ይሏቸውና፣ ልክ የስምንት ወር ደሞዝ ሲሞላ ማንኪያ ሰረቀች ወይም ሹካ አሰረቀች ብለው ያሳስሯታል። ምንም ማድረግ አይቻልም። ከሳሽ ማንኪያ ተሰረቅኩ ይላል። ሶስት ምስክር ያመጣል። ፖሊስ ያንን ነገር እሷ አልሰረቅኩም ብላለች ለሷ የሚሆን የሚከላከልላት ሰው እዛ ግቢ ማንም የለም። ስለዚህ ፖሊስም ዳኛም አቃቤ ግን ምንም ስለማያደርግ እስር ቤት ትሄዳለች። በዋስ እንኳን ቦታ እንዳትከራከር ቅድም ባልኳችሁ ፕሮሰስ ዋስ የሚሆናት ሰው አታገኝም። የመንግስት ሰራተኛ የሆነ ሰው፣ የታደሰ ንግድ ፍቃድ ያለው ሰው ወይም ደግሞ በጥሬ ገንዘብ የሚያስስ ሰው የላት። ስለዚህ እስር ቤት ትሆናለች። አንዳንዴ ባልሰሩት ወንጀል አብዛኞቹ ከ30 እስከ 40 በመቶ የሆነ ጊዜ ጥናት ነበር ረስቸዋለሁኝ ከ30 እስከ 40 በመቶ እኛ ሀገር የሚታሰሩ ድሆች ባልሰሩት ወንጀል አምነው ቅጣት ይቀበላሉ። ምክንያቱም ፋይሉ ሲከማለል አራት ዓመት አምስት ዓመት ሊቆይ ነው፣ የተጠቀሰው አንቀጽ ስድስት ወር የሚያስፈርድ ነው። ስለዚህ ያን ያህል ጊዜ ከምመላለስ አርጌ ያለው ብዬ ለምን አልወጣም ብሎ ያላረጉትን ነገር አምነው ፍርድ ተቀብለውም ይወጣዋሉ። ህግ የድሃ ማሰሪያ ገመድ ነው የሚለው እውነት ነው፣ በተለይ በታዳጊ ሀገር በሰለጠነውም ሀገር ቢሆን እስር ቤት ብዙ ሀብታም አታገኙም። በጣም አልፎ አልፎ ያውም የጥቅም የፖለቲካ የምናም ግጭት ሲኖር ነው እንጂ በብዛት የድሀ ማሰሪያ ነው። እና አንዳንዴ ህግን ሞግቶ ሞግቶ ያሰኛቸዋል፣ ይህ ህግ ለድሃ ብቻ ከሆነ ያስብላቸዋል። እነዚህ እህቶቼ አብዛኞቹ ድሀ ናቸው። የሚከራከርላቸው ጠበቃ ማቆም አይችሉም። የነጻ ጠበቃ የለም። በወንጀል ጉዳይ የሚቆም የነጻ ጠበቃ የለም። አርገሻል አርገሻል ነው እረ አላረኩም ብትል ማን ይሰማታል ዝም በይ እየተባለች የታሰረች ነች ስለዚህ የፍትህ ስርዓታችን ላይ ትኩረት ማድረግ አለብን ይሄ ሁሉ ሴት እውነትም ለምን ታሰረ እና ያ ወንድሜ ሲናገር እኮ ነው ያስተዋልኩት እንጂ ያ ሴት አይታሰርም አይደላችሁም ሴት ወንጀር አይሰራም አይደለም እያልኳቸው ያለሁት የሚሰሩ አሉ። ግን አንዳንድ ቀላል ወንጀሎች ከሆኑ አሞክሮ በአሞክሮ የሚለቀቁበት ሆኖ የሚከራከርላቸው ስላጡ ነው በአሞክሯልኩኝ በእንትን በረሳሁት እንደ ማለት የሆነ የስድስት ወር ቅጣት የሆነ እና ስድስት ወር ግን ሌላ ወንጀል ከሰራች ነው ድጋሚ ፍርዱ የሚፈጸመው ተብሎ ማስጠንቀቂያ በመስጠት የሚለቀቅ ብዙ አለው። እና እንደዚህ አይነት ፍርድ ለመስጠት ለማግኘት ጠበቃ ያስፈልጋል። የሚከራከር ሰው ያስፈልጋል። ህግ የሚያውቅ ሰው ያስፈልጋል። ለድሃ የሚቆም ጠበቃ የለም። ጠበቃ ገንዘብ ይፈልጋል። የነፃ ጠበቃ የተቋቋመ ካለ ወይ በኤንዮ ወይ በመንግስት የሚደገፍ ካልሆነ አንድ ህግ የተማረ ሰው በባዶ ሊያገለግል አይችልም። ቤተሰብ አለው፣ ኑሮ አለው፣ ምናምን አለው። ስለዚህ የሆነ ያን ከበር የሚያደረግ የሆነ ሌላ ኦርጋናይዝ የሆነ ድርጅት ሊኖር ይገባል። እርግጠኛ ነኝ ከነዚህ ውስጥ ቢጣራ ከ50 በላይ ከ50% በላይ የሆኑት ወይ ነጻ ሊሆኑ ይችላሉ ወይ ቀላል ፍርድ የሚገባቸው ናቸው። ከነገና አንዳንድ ጉዳዮች በሰለጠነው ዓለም ሰው ዳቦ ሰረቀ ምግብ ሰረቀ ምናም ተብሎ አንዳንድ ሀገሮች አንድ ሀገሮች 50 ዶላር የሚሞላ የማይሞላ ጥፋት የሰራ ሰው አይታሰርም። አንዳንድ ሀገሮች ደግሞ ከዛም በላይ ሁለት መቶ ዶላርም የሆነበት ሀገር አለ። ይህ ማለት ወንጀልን ለማበረታታት አይደለም። እህቶች ግን ብዙ ጣጣ ብዙ ችግር ተሸክሞ የሚኖሩ ናቸው። ህጉ ትንሽ ለእነሱ በሚመች መንገድ መንቀረጽ እንደገና ያለበት ይመስለኛል። ለድሆች የሚያግዝ ህግ መውጣት አለበት ብዬ አስባለሁ። የነፃ ጥብቅና የሚቆሙ ሰዎች በኤንጂኦ ይሁን በሆነ ነገር በሀገር አቀፍም ይሁን ወይ በመንግስት ተደጉሞ የሚቋቋም መኖር አለበት ነው። ታዲያ የነጻ ጠበቃ ሲባል ከምር የሚያገለግሉ እንጂ የነጻ ብለው የውሸት ግዴለሽ የሚሆኑ የሚሆኑም መሆን የለባቸውም። እና በእነዚህ እህቶች መታሰር የወንድሜ ጥቆማ ትክክል ነው ለማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።